አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ እንደተገበራችሁ የዩቲዩብ ቤተሰቦች፣ በዚህ ቻናል ከመጣሁ በጣም ቆይቻለሁኝ፣ ጠፍቻለሁኝ። በጣም ይቅርታ ማለት ነው። ኢድ ሙባረክ ብያለሁ ለሁላችሁም እና ዛሬ በአዲስ ቪዲዮ መጥቻለሁ። የአንድ ሰው ጥያቄ ነው። ይህም ደግሞ ብስኩትና ክትፎ አንድ ላይ ማየት ምንድን ነው ትርጉሙ የሚል ነበረ። ስለዚህ አብረን እንየው። ክትፎ በኢትዮጵያ በዓል በተለምዶ ለደስታና ለክብር በዓላት የሚቀርብ ምግብ ነው። ስለዚህ የበረከት፣ የደስታ የደስታ ጊዜያት እንደሚጠብቁት ህልም አላሚውን ሊያመለክት ይችላል ማለት ነው። ክትፎ እንደሚታወቀው ጥሬ ስጋ በመሆኑ ጥንካሬና ጉልበትን ሊያመለክት ይችላል አላሁ አለም። ብስኩት ደግሞ ቀላልና ጣፋጭ ምግብ ነው። ስለዚህ ብስኩት በህልም ውስጥ ሲታይ ቀላል ደስታን፣ እርካታን፣ ምቾትን ሊያመለክት ይችላል። በተጨማሪም ብስኩት የልጅነት ትዝታዎችን ሊያመለክት ይችላል። ብስኩትና ክትፎን አንድ ላይ ማየት ደግሞ የተለያዩ ነገሮች በህይወት ውስጥ እንደሚዋሀዱ ሊያመለክት ይችላል ማለት ነው ነው ለምሳሌ የደስታና የመጽናናት ጥምረትን ያሳያል። ሁለቱ ምግቦች ተቃራኒ ባህሪ ያላቸው በመሆኑ ህልማላሚው በህይወቱ በተቃራኒ ነገሮች መካከል ሚዛናዊነትን መፍጠር እንደሚያስፈልግ ሊያመለክተው ይችላል ማለት ነው። በአጠቃላይ ደግሞ አንድ ላይ መታየታቸው የደስታና የብልጽግና ጊዜ እየመጣ መሆኑን ሊያመለክት ይችላል። አላሁ አለም። በአጠቃላይ ለህልም አላሚው ማንም ይሁን ማን ማለት ነው በህይወቱ ውስጥ የተለያዩ አዎንታዊ ገጽታዎች እንደሚኖሩ ያበስረዋል ማለት ነው። አላሁ አለም። ውድና የተከበራቸው የዩቱብ ቤተሰቦች የዛሬው ፕሮግራም በዚህ ያበቃል። እንዲወደዳችሁ ተስፋ አደርጋለሁ። ላይክ በማድረግ ቪዲዮውን አብራችሁ ስለተከታተላችሁ እና መልካም አስተያየት ስለምትሰጡኝም ደግሞ እጅግ በጣም አመሰግናለሁ። ብያላችሁበት ሰላማችሁ ይብዛልኝ።